በኦክቶበር 5 2019 ኤቢሲ 7 የተባለ የዜና ምንጭ በዩቱብ ገጻቸው ላይ አንድ አስደንጋጭ ቪዲዮ ለቀቁ። ቪዲዮ ሴንት ፒተርስበርግ በሚገኝ ትንሽዬ የሰርከስ ቲያትር ማሳያ አዳራሽ ውስጥ የተቀረጸ ነው። በቪዲዮው ላይ አንድ ድብ እንደ ሰው በሁለት እግሮቹ ሲራምድ እንመለከታለን። በመጀመሪያ ሁሉም ነገር እንደታሰበው እየሄደ ነበር። ነገር ግን ቪዲዮ በቀጠለ ቁጥር አንድ ዘግናይ ነገር ያስመለክተናል። ድቡ በድንገት አሰልጣኙ በኃይል ነከሰው። በዚህም ሰዓት ቪዲዮ ይቆረጣል። ነገር ግን ሰዎች ስለ ጉዳዩ ሲያጣሩ ሌላ በቦታው ላይ ነበር አሰልጣኝ ድቡን ከአሰልጣኙ ላይ ሊያስነሰው ሲገፋው እንደነበር ደረሱበት። አካባቢው ላይ ያሉ የዜና ምንጮች እንዳሉት ድቡ አሰልጣኙ ካጠቀው በኋላ ወደ ተሰበሰበው ህዝብም ሊዞር ሞክሮ ነበር። ነገር ግን በኤሌክትሪክ ሾክ አድርገውታል። በዚህም ሊያስቆሙ ይችለዋል። አስፈሪው ነገር በድቡና በተመልካቾቹ መሃል ምንም አጥር አልነበረም። በሚያስደስት መልኩ ደግሞ በድቡ ጥቃት የተፈጸመበት አሰልጣኝ ትንሽ ጉዳ ነበር ያጋጠመው። አስቡት፣ ድቡን ወደ ውባ ያስቆሙት ምን ያክል የከፋ ነገር እንደሚከሰት ምን ታስባላችሁ? እንደዚህ አይነት እንስሳቶች ሰርከስ ላይ መሰማራታቸው ጥሩ ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በሜ 29 2018 ሮኪ ሚልስ የተባለ ዩቲዩበር በራሱ ዩቲዩብ ገጽ ላይ አንድ አስደንጋጭ ነገር ይለቃል። ሮኪ በ1990ዎቹ የተሰራ ቤትን አድሶ ለመኖር እየተዘጋጀ ነበረ። ነገር ግን በቤት ውስጥ በተደጋጋሚ ኮሽታና ድምፅ ሲሰማ በቤት ውስጥ አንድ ሰው ሊኖር ይችላል ብሎ ማሰብ ጀመረ። ሮኪን ነገሩ ለማጣራት ሲሞክር እና ቤቱን ሲፈትሽ በስልኩ እየቀረጸ ነበረ። የቀረጸውንም ተመልከቱ። And I think there's a squatter in this house.

በቪዲዮ መጨረሻ ላይ እንዳያችሁት በሩ በራሱ ይከፈታል። ሮኪም ስልኩን ይዞ ወደ ክፍሉ ያመራል። እዛም ምንም አልነበረም። ነገር ግን አሁን ምን እንደሚፈጠር ተመልከቱ። ስልኩም የተፈጠረውን ቀርጾ ነበረ። በቀረጾ መሃል ስልኩ ምንነቱ በማይታወቅ ምክንያት ሲሽከረከር ይታያል። ይህም ከተፈጠረ ከትንሽ ጊዜ በኋላ ሮኪ መጥቶ ስልኩን ያነሰዋል። ሮኪ ይህን ቪዲዮ ዩቲዩብ ላይ ያጋራው ሲሆን ይህም ቪዲዮ ብዙዎችን አከራክሯል። የተፈጠረው ነገር ሱፐርናቹራል ነገር ነው ወይንስ በዛ ቤት ውስጥ የእውነትም የተደበቀ ሰው አለ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በዲሴምበር 2022 በኢንተርኔት ላይ አንድ አስደንጋጭ ነገር ተለቀቀ። ይህ ነገር የተፈጠረው በጠራራ ፀሐይ ኒውዮርክ ውስጥ ነበረ። ቪዲዮው ሲጀምር ምንም የሚያስገርም ነገር አልነበረውም። ግን በድንገት ይህ ሰው ከሱሪ ውስጥ የቤዝቦል ባት በማውጣት ቀይ ጃኬት ካደረገው ሰው ኋላ በመምጣት ተጠቂው በመቶ ኃይለኝነት መሬት ላይ ይወድቃል። ተጠቂው በኃይለኛ ሕመም ውስጥ ሆኖም ቢሆን ምን እንደተፈጠረ ለመረዳት እየሞከረ ይታያል። መቺው ደግሞ ወደ ተጠቂው ተመልሶ መቶ ሲጮበት ይታያል። ይህ አሳዛኝ ነገር የተፈጸመበት ሰው የጎዳና ተዳዳሪ ሲሆን ፖሊስ እንዳሉት ሁለቱ ሰዎች ከቪዲዮው በፊት ትንሽ ጸብ ውስጥ ገብተው ነበረ። ምንም ቢሆን ግን እንደዚህ አይደረግም። በታሪኩ ላይ የሚያናድደው ክፍል መቺው እስካሁኑ ቀን ድረስ አልተያዘም። ተጠቂውም ወደ ሆስፒታል የተወሰደ ሲሆን እሱም ብዙ ጉዳት አልደረሰበትም ነበረ። በኖቬምበር 19 2020 ጠዋት ላይ በኒውዮርክ የሚገኝ ባቡር ጣቢያ አንድ አስደንጋጭ ነገር ቀረጸ። በአርባዎቹ ዕድሜ ውስጥ የምትገኝ ሴት ቆማ ባቡር ስትጠብቅ ይታይ ነበረ። ግን ከዚህ ሴት ኋላ አንድ ሰው ቆሞ ነበረ። እናም ይህ ሰው ይችን ሴት ምን እንደሚያደርጋት አስቦ ጨርሶ ነበረ። ባቡሩ መዳረሻው ጋር ሊደርስ ሲል የተፈጠረውን ተመልከቱ። ግለሰቡ ምንም ሳይል ከሴት ኋላ በመምጣት ገፍትሮ የባቡሩ ሐዲዱ ላይ ጣላት። እዚህ ጋር በቃ ሴትዮዋ አበቃላት፣ በባቡሩ ተገጭታ ሞታለች ቢባልም ሴትዮዋ ግን አልሞተችም ነበረ። ምክንያቱም ሴቲቱ የወደቀችው በባቡሩ ሐዲድ መሃል ላይ ነበረ። በዚህም ባቡሩ ጫፏን ሳይነካት ነበር ያለፈው። ከትንሽ ሰዓታት በኋላ እሳት አደጋዎች በቦታው በመምጣት ሴቲቱን በጥንቃቄ ከሐዲዱ ላይ አነሷት። ምንምም ትልቅ ጉዳት አልደረሰባትም ነበረ። ነገር ግን የገፈተራ ግለሰብ አካባቢ ላይ በነበሩ ጥበቃዎች ተይዞ ለፖሊሶች ተላልፎ ተሰጠ። ግለሰቡ በግድያ ሙከራ በሚል የስምንት ዓመት ስር ተፈረደበት። እስካሁኗ ቀን ድረስም ለምን እንደገፈተራት አልተናገረም።